በደቡብ አፍሪካ የስድስት አመቷን ታዳጊ ደፍሯል የተባለው ግለሰብ ላይ የተወሰደው እርምጃ ሙሉ መረጃውን በስፋት እናስደምጣችኋለን። በአሜሪካ በየ30 ደቂቃው አንድ ሰው በጥይት እንደሚቆስል ዶክተሮች ተናገሩ። ሀማስ እስራኤላዊ አሜሪካውያን ታጋቾች የያዙ አባላቱ እንደጠፉበት መግለጹ እጅግ እያነጋገረ ይገኛል። ይህንን መረጃ በዝርዝር መረጃችን በስፋት እንመለከታለን። ሰላም ጤና ይስጥልን። በመላኩ ለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት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 በደቡብ አፍሪካ የ6 ዓመቷን ታዳጊ ደፍሯል በሚል የተከሰሰው ኢትዮጵያዊ ዋስትና ተከለከለ። ይህ የ27 ዓመቱ ኢትዮጵያዊ ትላንት በሀርዲና ፍርድ ቤት የቀረበ ሲሆን አስገድዶ የመድፈርና የኢሚግሬሽንን ሕግ የመጣስ ክስም ቀርቦበታል። ተጠርጣሪው ታዳጊዋ ወደ ሱቅ ዕቃ እንድትገዛ በተላከችበት ወቅትም ድርጊቱን እንደፈጸመ የቀረበበት ክስ ማስረዳቱን ከዚህ ቀደም በተለያዩ ማብሬት ስር ገጾች ላይ በስፋት ተዘግቧል። ይህንን ተከትሎ የተጠርጣሪው ሱቅ ዘረፈና የተቃጠለ ከመሆኑም በላይ በከተማ ውስጥ የሚገኙ በውጭ ሀገራት ዜጎችም የሚተዳደሩ ህዝባት ሱቆችም መዘጋታቸውም ተገልጿል። በትላንቱ የፍርድ ቤት ውሎም በርካታ የተጎጇ ቤተሰቦችና የአካባቢው ነዋሪዎችም ፍርድ ቤት ተገኝተው ነበር። ፍርድ ቤቱ ተጠርጣሪው ያቀረበውን የዋስትና ጥያቄ ውድቅ ካደረገ በኋላ መዝገቡን ጁን 13 እንደቀጠረው የደረሰን መረጃ ያስረዳል። በአሜሪካ በየሰላሳ ደቂቃው አንድ ሰው በጥይት ይቆስላል ተባለ። በአሜሪካ የድንገተኛ አደጋ ሐኪሞች በየግማሽ ሳቱ በተኩስ የቆሰለ ሰው እያከሙ መሆኑን ጥናት አመላከተ። ጥናቱ የጦር መሳሪያ ጉዳቶች ዘይቤያቸውን እየቀያየሩ ዓመቱ ሙሉ እየዘለቁ መሆኑን ጠቁሟል። በተለይም የሽጉጥ ጥቃት በተደጋጋሚ የሚከሰት መሆኑን የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል የተደረገው ጥናትም አረጋግጧል። በብሔራዊ የአካል ጉዳት መከላከልና መቆጣጠር ማዕከል ወረርሽኖች መረጃ አገልግሎት ኦፊሰር በሆኑት በዶክተር አዳምራው የሚመራውን የምርምር ቡድን በጦር መሳሪያ ጉዳት ወደ ህክምና ቦታዎችና ወደሚመለከታቸው የመንግስት መስሪያ ቤቶች ጎራ የሚሉ ሰዎች መበራከታቸውንም አስታውቀዋል። ወደ ጦር መሳሪያ ጉዳት የአደጋ ጊዜ ዲፓርትመንት በጦር መሳሪያ አደጋ ምክንያት ብቅ የሚሉ ሰዎች በተለይ በምሽት፣ በሳምንት መጨረሻ፣ በክረምት ወራትና በበዓላት ወቅት ከፍተኛ ነበርን ብለዋል። ተመራማሪዎቹ እንደ አውሮፓውያን አቆጣጠር ከጥር 2018 እስከ ናሴ 2023 የተከናወኑ የሽጉጥ ጉዳት ቶች ላይ ጥናትም አካሂደዋል። ግዛቶቹ ፍሎሪዳ፣ ጆርጂያ፣ ኒው ሜክሲኮ፣ ሰሜን ኮሮላይና፣ ኦሪገን፣ ዩታ፣ ቨርጂኒያ፣ ዋሽንግተን ዲሲ እና ዌስት ቨርጂኒያም ነበሩ። በተጠቀሰው የአምስት ዓመት ጊዜ ውስጥ ከ93 ሺህ የጦር መሳሪያ ጋር የተገናኙ የተኩስ ክስተቶችም አግኝተዋል። አጥኚዎቹ መረጃውን ሲተነትኑ በጠመንጃ የሚደርሱ ጉዳቶች ከሰዓት ወደ ማታ የጨመረ እንደሚሄድ እና ምሽት ላይ ከፍተኛ ደረጃ እንደሚደርሱም አስቀምጠዋል። በእለት ሲታይም የጦር መሳሪያ ጉዳቶች አርብ፣ ቅዳሜና እሁድ ከፍተኛ እንደነበርም አረጋግጠዋል ጠዋል። እንደ ዩፒአይ ዘገባ በጣም አደገኞቹ ቀናትም የአዲስ አመት ዋዜማዎች ነበሩ። የጥናት ቡድኑ እንዳለውም ፖሊስና የኮሚኒቲ ሰራተኞች መረጃውን ተጠቅመው ሰዎች በጥይት ሊመቱ የሚችሉበትን ጊዜ ሊያሳውቁና ሊያስጠነቅቁ ይችላሉም ተብሏል። ሐማስ እስራኤላዊ አሜሪካዊውን ታጋች የያዙ አባላቱ እንደጠፉበት አስታወቀ። ሐማስ እስራኤል ጋዛ ውስጥ ከፈጸመችው ጥቃት በኋላ እስራኤላዊ አሜሪካዊ ታጋች ይዘው ከሚገኙ የቡድኑ አባላት ጋር ያለው ግንኙነት መቋረጡን አስታውቋል። በሐማስ የታገተው የ 21 አመቱ የእስራኤል ወታደር ኢዳን በቅርቡ ሐማስ በለቀቀው ቪዲዮ ላይ ታይቶ ነበር። እስራኤል አዲስ በረቀቀው የ45 ቀን የተኩስ አቆም ስምምነት ላይ በመጀመሪያ ቀን እንዲለቀቅ ብትጠይቅም ሐማስ ረቂቁን ውድቅ አድርጎታል። ሐማስ ማክሰኞ በወጣው መግለጫ ታጋቹን ከያዘ የቡድኑ አባል ጋር ያለው ግንኙነት ከመጀመሮ መቋረጡንም አላስታወቀም። ታጋቹ ስለመጥፋቱ ማስረጃም አላቀረበም። እስራኤል በተደጋጋሚ ታጋጆች የሚገኙባቸው ቦታዎች ላይ ጥቃት እንደማታደርስ ትናገራለች። በነበሩበት ቦታ ላይ በደረሰው ጥቃት ምክንያት ወታደር ኢዳንን የያዙት የቡድናችን አባላት የት እንደሚገኙ ማወቅ አልቻለም፣ ሲሉ የሐማስ ቃላ ቀባይ በመግለጫቸው አስታውቀዋል። የት እንደሚገኙ ለማወቅ ጥረታችን ይቀጥላል፣ ሲሉ አክለዋል። ሐማስ በአውሮፓውያኑ 2023 በእስራኤል ላይ ጥቃቱን ፈጽሞ አግቶ ከወሰዳቸው 251 ታጋቾች መካከል 59 የሚሆኑት ያልተመለሱ ሲሆን ከነዚህ መካከልም 24 ታጋቾችም በህይወት እንደሚገኙ ይታመናል። በጋዛ ከሚገኙ ታጋቾች መካከል አምስት የሚሆኑት የአሜሪካ ዜጎች ናቸው። አሌክሳንደር ከአምስቱ መካከል በህይወት የቀረ ብቸኛ ታጋች እንደሆነ እስራኤልም ታምናለች። ሀማስ ማክሰኞ ከሰዓት በኋላ በለቀቀው የቪዲዮ መግለጫ እስራኤል በጋዛ የምታደርገውን ጥቃት ከቀጠለች ታጋቾች በሬሳ ሳጥን ነው የሚመለሱት ሲልም ለታጋች ቤተሰቦችም መልእክትን አስተላልፏል። ባለፈው ቅዳሜ ሀማስ ባሰራጨው ቪዲዮ አሌክሳንደር በህይወት እንደሚገኝ ያመላከተ ሲሆን ታጋቹ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታውን እናም የአሜሪካው ፕሬዚደንት ዶናልድ ትራምፕ መፍትሄ እንዲፈልጉም ተማጽነዋል። እስራኤል በቅርቡ ባረቀቀችው የ45 ቀናት የተኩስ አቁም ስምምነት በመጀመሪያ ሳምንት ኤሌክሳንደርን ጨምሮ ግማሽ ታጋቾች እንዲለቀቁ ሀሳብ ማቅረቧን የአማስ ባለስልጣናት ተናግረዋል። ባለስልጣናቱ እንዳሉትም የሰላም ምልክት እንዲሆን ኤሌክሳንደር የተኩስ አቁም ስምምነቱ በተጀመረ በመጀመሪያ ቀን እንዲለቀቅም ተጠይቋል። ባለፈው ጥር በእስራኤልና በአማስ መካከል በተደረሰው የተኩስ አቁም ስምምነት መሰረት 33 ታጋቾች ሲለቀቁ 1900 ፍልስጤማውያን እስረኞች ወደ ጋዛ እንዲመለሱም ተደርገዋል። በተጨማሪም እርዳታ ወደ ጋዛ ሰርጥ እንዲገባ መደረጉም ይታወሳል። ነገር ግን የሁለተኛው ዙር የተኩስ አቁም ስምምነት ድርድር ሳይጠናቀቅ እስራኤል በጋዛ የምታደርገውን ወታደራዊ ዘመቻ ድጋሚ በወርሃ መጋቢት ጀምራለች። አባቱ ከአሜሪካው ኒውስ ኔሽን ቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ ለልጃቸው አለመለቀቅ ጠቅላይ ሚኒስተር ኔታንያሁን ወቅሰዋል። ሐማስ እስራኤል ከጋዛ ሰርጥ ሙሉ በሙሉ ነቅላ የምትወጣ ከሆነና ጦርነቱን የምታቆም ከሆነ ሁሉንም ታጋቾች ለመልቀቅም ተስማምቷል። እስራኤል ባለፈው መጋቢት ድጋሚ በጀመረችው ወታደራዊ ዘመቻ ምክንያት 1630 ሰዎች የተገደሉ ሲሆን በአጠቃላይ ባለፉት 18 ወራትም 51 ሺህ ሰዎችን መገደላቸውን በሐማስ የሚመራው የጋዛ የጤና ሚኒስትር አስታውቋል። ሐማስ በአውሮፓውያኑ ጥቅምት 7 2013 በእስራኤል ላይ ጥቃት ፈጽሞ 1200 ሰዎችን በመግደል 251 ሰዎችን አግቶ ከወሰደን በኋላ ነው እስራኤል በጋዛ መጠነ ሰፊ ወታደራዊ ዘመቻም የጀመረችው። ወደ ቀጣይ መረጃችን ስናመራ ትራምፕ በቻይና ላይ የጀመሩትን ታሪፍ 245 ከመቶ አደረሱም። አሜሪካ በቻይና ላይ የጣለችው ቀረጥ ወደ 245 በመቶ አሳድጋለች። አሜሪካ በቻይና ላይ እየጣለች ያለችውን ቀረጥ ወደ 245 በመቶ ከፍ ማድረጓን የአሜሪካው ፕሬዝደንት ዶናልድ ትራምፕ ማሳወቃቸው ተዘግቧል። ዛሬ በነጩ ቤተ መንግስት ፕሬዝደንት ትራምፕ እንደገለጹት ቻይና ከሰሞኑ ወደ ሀገሯ የሚገቡ የአሜሪካ ምርቶች ላይ ያሳየችው አጸፋዊ ምላሽ ለመቀልበስ ጭማሪውን ማድረጋቸውን ተናግረዋል። ትራምፕ ይህንን እርምጃ አሜሪካን በሀያልነቷ ለማስቀጠል ከተያዘው መርህ አንዱ ነውም ብለዋል። ሰባ አምስት የሚሆኑ አገራት በቀረጡ ዙሪያ ንግግር ንግግር ማድረግ እንደሚችሉ ጠቅሰው ቻይና ግን ቀረጥ በመጨመር ምላሽ ስለሰጠች ጭማሪ ተደርጎባታል ሲሉ ነው ትራምፕ ያስታወቁት። የዩክሬንና ሩሲያ የሰላም ስምምነት እየተቃረበ ነው። የዩክሬን ሩሲያ የሰላም ስምምነት እየተቃረበ መሆኑን የዋይት ሀውስ ልዩ መልእክተኛ ተናገሩ። የዩናይትድ ስቴትስ ልዩ መልእክተኛ ስቲቭ ፕሬዚደንት ቭላዲሚር ፑቲን በመጨረሻም ዙር ድርድር ላይ ያቀረቡት ጥያቄ ምን እንደሆነ ማወቅ ስለቻልን ዘላቂ ሰላም ለማስፈን ከሩሲያ ጋር መግባባት ላይ መድረስ ይቻላል የሚል እምነት አለኝም ብለዋል። በሞስኮ ከፑቲን ጋር ለሶስተኛ ጊዜ የተገናኙ ያገኙትና ለአምስት ሰዓታት ቆይታ ያደረጉት ዌትኮፍ ለፎክስ ኒውስ እንደተናገሩትም የፑቲን ጥያቄ ምን እንደሆነ በመረዳት ወደ ዘላቂ ሰላም ስምምነት ለመድረስ እየተደረገ ያለውን ጥረት እየተጠናቀቀ ነው ብለዋል። ዌትኮፍ እንደተናገሩትም ስምምነቱ በአምስት በሩሲያ ቁጥጥር ስር በሚገኙ ግዛቶች ማለትም በአምስት በሩሲያ ቁጥጥር ስር በሚገኙ ግዛቶች እንደሚደረግም ተናግረዋል። በተጨማሪም በሁለቱ ሀገራት መካከል የተፈጠሩ ስብስብ ሁኔታዎች መኖራቸውን ጠቅሰው እነዚህ ችግሮች መፍታት ከሁለቱ ሀገራት ባሻገር ለመላው ዓለም በጣም አስፈላጊ ሆኗል ልብዬ ብዬ አስባለውም ብለዋል። ዊትኮቭ አክለውም የሩሲያ የዩናይትድ ስቴትስን ግንኙነት በአዳዲስ የንግድ እድሎች እንደገና የመቅረጽ እድል አለ። ይህም ለአካባቢው እውነተኛ መረጋጋትና መሰረት ይጥላልም ሲሉ ነው ያስታወቁት። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን እኝ ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸርቆዩልን።